ውድ ቤተሰቦቼ እንግዲህ አብርሽ ሰሞኑ አልተቻለም ማለት ነው። በጣም ደስ ይላል እውነት ለመናገር ማለት ነው። ደስ ብሎኛል እኔ ሩታም ደስ ብሏታል። እንግዲህ ሁላችሁም ደስተኛ እንደሆናችሁ ተስፋ አረጋለሁ። አሰላሙ አሊኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለው እያላችሁ በሰላማችሁ ብዝት ረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። እንግዲህ የኮሜንታተሮችን ወይም ደግሞ የተመልካችን ምኞታችሁ ተሳክተዋል። ይሄ ነገር ሁላችሁም ስጠይቁ ነበረ፣ ለሩታ ወርቅ ይገዛላት መኪና ይገዛላት እያላችሁ ነበረ። እንግዲህ አብርሽ ደግሞ የእናንተን አክብሮ ለሩታም ያው ራሱን ፈልጉ። እንግዲህ በጣም ደስ ይላል እውነት ለመናገር ማለት ነው። ከሁሉም ነገር ደግሞ ሩታ የተሳቅ ሩታ የፈገግ ሩታ ይስስቅና በቃ ፈገግ ስትል አብርሽና ሩታ አብረው እንደዚህ ሲሆኑ ሁላችንም ደስ ይለናል። ሁላችንም በሳቅ ነው የምንቀበላቸው። ነገር ግን በመሀል የሚቆም ነገር እኔ በጣም ነው ሚያናደኝ። ብቻ ይሄ በመሀላቸው ያለ ሴጣን አላ ያንሳላቸው። በጎናቸውም ያሉ ሰዎች በቃ የሆነ በአብርሽ ና በሩታ ብቻ ሳይሆን፣ ሩታ ለምን እንደዚህ ታደርጋለች፣ አብርሽ ለምን እንደዚህ ያደርጋል ሳይሆን በቃ እኔ እንጂ አላውቅም። በህይወታቸውም ያሉ ሰዎች በቃ ከአሁን ወዲህ ይብቃነኛ በስቲ በእነዚህ ልጆች። እነዚህ ልጆች እስካሁን ድረስ ለእኛ ሲሉ ለጓደኛቸው ሲሉ ብዙ ነገር አድርገዋል። ለእኛ ሲሉ ትዳራቸውን በትነዋል። ሩታም ተሰድባለች አብርሽም ተሰድቧል ብሎ እንደዚህ አስቦ ልቦና የሚሰጣቸውና ከአብርሽና ከሩታ ሕይወቱ ልቅ ብለው እኔ እውነት ለመናገር ማለት ነው እውነቴ ነው የምላችሁ፣ አንዳንዴ በቃ በአብርሽ ዙሪያ ያሉት በሩታ ዙሪያ ያሉ ሰዎች በጣም ነው የሚያናዱኝ ማለት ነው። አብርሽና ሩታ አንድ ላይ ሲሆኑ አንድ ላይ ሲስቁ በጣም ደስ ይላል። የሰው ልጅ ደረጃ ሁሉም ነገር ከሁሉም ነገር ፍቅር ነው የሚበልጠው። ይደረስበታል ማንኛውም ነገር ማለት ነው። ፍቅር ካለ መዋደድን ካለ መተሳሰብን ካለ በቃ በሌላው ነገር ሌላው ነገር ትርፍ ነው ትደርሱበታላችሁ ማለት ነው። ለሁላችንም አላህ ፍቅር ይስጠን። እንግዲህ ልጄ ልጃቸውም እውነት ለመናገር ማለት በረከት ይዞልኝ መጥቷል እያለ ነው አብርሽ እና የአብርሽንም ልቦና እንዲመልስ በቃ ይበቃዋል። አብርሽን ብዙ ለሰው ለማሳደግ ብሎ ሩታንም ዝቅ አድርጓል፣ ራሱንም ዝቅ አድርጓል። ሁለታቸውም ዝቅ ብለው ለዚህ ደረጃ ደርሰዋል። ነገር ግን በጣም ደስ ይላል፣ አንዳንዴ ሰውን የሚልም ነገር እንደዚህ ሲሰማ። አብርሽ አሁን ሰሞኑ የኦዲንስ ፍላጎት ነበረ፣ ይሄንን ነገር ለምን ለምን ለምን እየተባለ ነበረ። ግን እነሱም የሚፈልጉ ኦዲንስም የሚፈልገው ነገር በማድረጉ ሞር፣ ደግሞ ሩታን ለኦዲንስ ብቻ ሳይሆን ሩታንም እንደዚህ በማስደሰቱ ይገባታል። ለሩታ ከዚህም የበለጠ ለሩታ ይሄ በጣም ትንሽ ነው፣ እውነቴን ነው የምላችሁ ያንሳታል። ለሩታ ይሄ በጣም በጣም ነው የሚያንሳት። ምክንያቱም ሁላችሁም ታውቃላችሁ ሩታን በጣም ጠንካራ እንደሆነች፣ ሞር ያለፈችው ነገር ተውትና እርጉዞና እንኳን አንድ ቀን እረፍት ሳታረግ አንድ ቀን እንኳን እንደ ሴት ቁጭ ብላ ወንበር ላይ ቪዲዮ ስሰራ አላየናትም። ቆማ ስሰራ ነው ያየናት ሞር። አሁን እኛ በአገራችን እውነቴ ነው የምላችሁ አንድ አንድ ሴት ከወለደች ማለት ነው እስከ ሁለት ወር ድረስ ማንም አያያትም። ባለፈ እንደውም የሩታና ሲናገሩ ሰምታችኋላ ድሮ እንኳን ቀዳዳ በቀዳዳ የሆነ ፀሐይ ይገባባታል ንፋስ እያገባባታል እየተባለ ነበረ ምንከድ ነው እያሉ እና እንደዛ ነው እኛ ሀገር ማለት ነው። ሩታ ግን ይውላቸው አራስ መሆኗ እንኳን አንኳን አንድ ወር እውነቴን ነው የምላቸው ሳምንት ራሱ አልተቀመጠችም ማለት ነው። እየወጣች እየሰራች እየመጡ በቃ ደስ የሚልም የሚያስጠላም ጊዜ ቢኖር ቪዲዮ ከወለደች ጀምሮ ቪዲዮ እየሰራች ነው ማለት ነው። እና አንድ ቀን እረፍት ሳታረግ ነው። በዚሁ አጋጣሚ አንዳንድ የምትቀኑ ልጆች አላችሁ፣ የውሸት ነው እንደዚህ እንደዚህ ነው የምትሉ ሰዎች አላችሁ ማለት ነው። እናንተ ራሳችሁ ውሸታም ሆናችሁ ሰውን ውሸታም ታደርጋላችሁ። በቃ ራሳቸው ደስ ያላቸው ነገር፣ እውነት ለመናገር እኔ የፈለገ ነገር ያምጡ አብሩሽና ሩታ ለምን ድንጋይ አይሰብሩም ድንጋይ አይፈልጡም፣ ምንም ነገር አይመስለኝም ሞር እንኳን ቢዋሹ ምንም ነገር መስሎ አይታየኝም። ነገር ግን ተለያይተው ሲዋሹ ነው በጣም የሚያስጨላኝ ና የሚደብረኝ። አንድ ላይ ከሆኑ ከምሬ ነው የምላችሁ የፈለገ ነገር ያርቁ። ምክንያቱም ፍቅራቸው ነው ነው የምንፈልገው እኛ። እነሱ በሰሩበት ራሳቸው ነው እንጂ የሚቀጡበት፣ እኛ አይደለም የምንቀጣበት። ነገር ግን አብርሽና ሩታ አንድ ላይ ሆነው እንደዚህ ስቀው እንደዚህ ደምቀው በቃ እንደዚህ ፍቅር በፍቅር ሆነው ሲመጡ እኛም ሌላ ንግግር አንናገር፣ ምክንያቱ ስለምንወዳቸው ና ስለምናከብራቸው ለእነሱ ቦታ ስላለን በቃ የእነሱ ደስታ ነው የምንፈልገው። ነገር ግን እዛ ጋር ሩታን የሆነ ነገር ሲሉብን ስለ ሩታ እንጨነቃለን። አብርሽ የሆነ ነገር ሲያጠፋ ደግሞ አብርሽን ቻተት አድርገን እንሰድባለን ወይም ደግሞ ሩታን እንሰድባለን። በአብርሽ የመጣ ደግሞ ሩታ ትሰደባለች፣ በሩታ የመጣ ደግሞ አብርሽ ይሰደባል። ያንን ነገር መሆን የለበትም በቃ ፍቅር ማለት ባሊና ሚስት ማለት ለገንዘብ ብቻ ሳይሆን ለጥቃቅን ነገር ሳይሆን በቃ ፍቅራቸውን አጣጥመው ልጃቸውን ይዘው እውነት የታይታችሁታል። አሁን በዚህ ስጦታ ላይ በመጀመሪያ ደረጃ ቢታረቁ ታርቀው ቢሆን ወይ ብስምላ እንዴት በሞቀ በተለይ ትናንትናና ዛሬ አብርሽና ሩታ ፍቅር እንደ በፊታቸው ሆኖ በቃ እንደ ባሊና ሚስት ሆኖ ሩታም ያለው ነገር ረስታ አብርሽም ያለው ነገር በቃ ከአሁን ወዲህ ከአንቺ ነው ሕይወት የሚቀጥለው። አንቺ ነው የምፈልገው። ልጄ እና አንቺ ብቻ ነው ልቤ ሌላ ቦታ ያይም የፈለገ ነገር ቢመጣ በቃ ለእኔ በሕይወቴ ውስጥ አንቺና ልጄ ነው ብሎ በቃ አምኖ ተቀብሎ እኔ እንጃ ያንን ነገር ይቅርታውን ተቀብላ እሱም በደንብ ይቅርታ ጠይቋት። ከአሁን ወዲህ ላላስከፋሽ፣ ምንም ነገር ላይፈጠር፣ በአንቺም በኩል ደግሞ ያለ ጥፋት ደግሞ ከድነሹ እኔም ከድኝም ያለፈ ነገር አልፏል የፈሰሰ ውሃ አይነሳም ተብሎ ታርቀው ቢሆን ወይኔ ብስምላ ይታያችሁ፣ ምን አይነት ደስታ እንደሆነ ማለት ነው። ምን እንዴት አይነት ደስታ ነው የሚሰማት። እኔ በጣም ነው ደስ የሚለኝ የነበረው ነገር ግን አሁንም ተስፋ እንቆርጥም፣ እንሻላ። ለዚህም ነገር ተስፋ ቆርጠን ነበር አይደል? ለምንም ይህን ነገር አለገር አላትም ብለን ብዙዋችን ስንናገር ስናወራ ነበረ። ነገር ግን በትዕግስት በሰብር ማይሆን ነገር የለም እኔ እርግጠኛ ነኝ ምላችሁ። እኔ እንጃ አላቅም። እኔ የሚያሳስበኝ አብርሽና ሩታ አይታረቁም አይደለም፣ ይታረቃሉ፣ አንድ ላይ ይሆናሉ፣ ልጃቸውም ያሳድጋሉ። እና ሩታም ደግሞ የሆነ ቀን ቁስሏል ምናምንም በቃ ያንንም በዋ ልትረሳው ትችላለች። እንደ እንዳለም አብርሽ ሰብራይዝ ሳረጋት፣ የሆነ ነገር ሳረጋት በቃ ያንን የበደርኳትን ሁሉ ትረሳልኛለች እያለ ነው። ሩታ በነገራችን ላይ በአብረሽ ላይ ቂም ይዛ አይደለም እሱ እሱ የምትፈልገው ይስተካከልልኝ ይመለስልኝ ወደ እኔ እኔን ብቻ ይሄ ልጁን ብቻ ይሄ በቃ በመሀላችን የሚገባ ሰው ያቁም ነው እንጂ እኔ በበኩሌ እውነቴን ነው የምላችሁ ሩታ ቅ- የምትዝ ልጅ አይደለችም በጣም መልካምና የዋህ ልጅ ናት እንደምታያት ነው የሆነ ነገር ትንሽ ነገር የሚበቃት ልጅ ናት ማለት ነው በተለይም ደግሞ ሩታ ከድሮም ጀምሮ ጥቃቅም ነገር የሆነ እዩልኝ ስሙልኝ የሚባል ነገር የላትም ይሄ ነገር ዋ ነው የሚያስደስተኝ እኔ በሩታ የምወድላት ነገር ቢኖር መልካምነቷ በቃ እንደ ዩቱበር፣ እንደ ሌላ ሴት ይዩልኝ ስሙልኝ፣ ለምን ያንን አለበስኩም ለምን እንደዚህ ባላት ነገር በቃ ውቦና ታውባ ነው የምትመጣው። አጥባ፣ በቃ ታጣጥባ፣ ራሷን ጠብቃ፣ በቃ ሙሽራ ሆና ነው የምትመጣው። ይህንን ነገር ነው በጣም ደስ የሚለኝ ማለት ነው። ምክንያቱም ሰው እንደራሱ ይኖራል እንጂ እንደ ጎረቤቱ አይደለም። አንዳንድ ሰው አለ ለምን ከሊ ያረጋደል እንደ የኔ ማላረግም የሚል ሰው ማለት ነው። ሩታ ማለት በጣም ጀግና ናት፣ ጠንካራ ናት። እናንተ ከሰራችሁ ምንም ምንም ነገር ሆነው አብርሽ አይደለም ይሄ ዛሬ የተመኘው ብሌን ምናምን ያለው ይሄ ቀላል ነው። በመጀመሪያ ደረጃ ፍቅር ቢኖራችሁ አንድነታችሁ ብታሳዩ አይደለም እናንተ ሌላውም ሰው ሰርቶ ያጥጋል። እናንተ ሚዲያ ላይ ትወደዳላችሁ፣ ሚዲያ ላይ ትደነቃላችሁ።